ፎሎ እናደረጋቸውና ቢያንስ አንድ ሺህ ካደረገ ፒን አድርጎላቸዋል። ዘታወር የሚሆን ሁላችሁም አሁን ፎሎ ፎሎ አርጉ። እዚህ ሁለት መቶ ምናምን ሰዎች ግን ኢሞራሊሳቸው አንድ ሺህ ከሆነ መግባት ስለሚቻል ዘታቦር የሚሆን ሁላችሁም ፎል ያላደርጋው አድርጉ። ውስ ዘታቦር ስልሳ የሚለው ማለት ነው። ያ ማለት ደብረ ታቦር የእኔታ በጻሎም ያለበት የጉባኤ ቤቱ ቲክቶክ አካውንት ስለሆነ ቢቻል ዘታቦር 60 ሚሊዮን ሁላችሁም ፎሎ አርጉ። ዘታቦር 60 ዘታቦር 60 የሚል ማለት ነው። ዘታቦር 60 የሚል ይሰማቸዋል አይደለ? ዘታቦር 60 የሚል የኔታ በጻለሙ ስለሆነ ዘታቦር 60። እሺ ገዝት ላይ እናስገባቸዋለን አሁን ገስ ላይ አሁን እናስገባቸዋለን። እናንተ ፎሎ እያደረጋችሁ እንትን በሉ። እስከዛ ድረስ ማንም ያላረገ ሰው እንዳይኖር ፒን ላይ አድርግላቸውና ይገባሉ። ፒን ላይ ያድርግላቸውና ፒን ላይ ያድርግላቸው። ፎሎ ያደረጋቸው አሁን የገባችሁ ሰዎች ካላችሁ የኔታ በፃ ለሞ የጉባኤ ቤታቸው የተከፈተ የቲክቶክ አካውንት ነው። ስለዚህ ሁላችሁም እዚህ ያላችሁ ሰዎች ፎሎ አድርጓቸው። አሁን የገባችሁ ሰዎች ካላችሁ ሁላችሁ ሁላችሁ ስንት ደረሰ መሌ? ስንት ይላል? ግቡና እሳቸው ጋር ገብታችሁ ፎሎ ማድረግ ነው ማጨቀላይ። አሁን ሲመጡ ደግሞ ወደ ፊትለፊት ቢመጡ ለብዙዎቻችን ስንቅ ስለሚሆን በተቻለ መጠን የኔታ በፃ ደግሞ የጉባኤ ቤታቸው አካውንትን ይሄ ደብረ ታቦር ስላለ ዘታቦር ተብሎ የተከፈተው የጉባኤ ቤቱ ስም ነው የተከፈተው እና እዛ ላይ የአራቱን ጉባኤያት መምህር ናቸውና እና ቢያንስ አትሊስት አንድ ሺ ቢገቡ በቪዲዮ የመታየት እድል ስላላቸው እንደዛ ፎሎ ብታደርጓቸው መልካም ነው። በቃ እዛ ላይ ነው እንትን ላይ ፒን የተደረገው። ስትነኩት ራሱ ይመጣላቸዋል፣ ስትነኩ ይመጣላቸዋል እዛ ላይ እሺ ኢንቫይት ላድርጋቸውና ኢንቫይት ላድርጋቸውና በዛ እንዲ